አቡሽ የት እንዳለ ብነግራችሁ፣ ሲጀመር እናንተ ማናችሁ፣ ማን እንደሆናችሁ ራሱ በስርዓት እንትን አላልኩም። እሺ፣ አሬ ማቆሳ ምንም የሚጠቅመኝ ነገር የለም። ምን ነገር ስለ አቡሽን ማስመለስ፣ በዚህ ከቀጠለ እየደበደበው ልጁ ይሞታል። ከሞተ ባለቤትሽን በነፍስም ማጥፋት ይከሰሳል። አንቺን በተባባሪነት ትከሰሻለሽ። ቶፋ ደህና ተሻለ ቶፋ፣ ዋን ቶሎ በይ፣ ዋን ቶሎ በይ። እናስ ቶፋ አድርጎት ከሆነ ያሳየዋለሁ፣ ምን እንደማስደረገው እኔ የማቀው የአዲቃ ላይ የደበቀበትን ቦታ ነው የምናገርለት። አቡሽ ላይ ያላደረጋችሁት ለእያንዳንዱ ነገር ፍርድ ቤት እንደምገትራችሁ በዚህ አጋጣሚ ነው። ሽፈል አቡሽ ምን ነው? አቡሽ እኮ አለ። ፍርድ ቤቱ አንቺም ባለቤትሽም በዚህ ነገር ላይ ሁለታችሁም ተጠርጣሪ ናችሁ። ሁለታችሁም ደግሞ ጥፋተኛ ናችሁ። የምትፈልጊ ከሆነ የምታውቂውን ነገር ንገሪ፣ እኛም ጉዳዩን እንጨርሰዋለን። አለበለዚያ ግን እዚህ ጋር በጣም ብዙ መረጃዎች አሉ፣ ላሳይሽ እችላለሁ። ባለቤትሽ በጣም በቀላሉ ወንጀሉን ሲናዘ። ሰላም! የተወደዳችሁና የተከበራችሁ የትዊት ቤተሰቦች እንደምን ከርማችኋል? እንግዲህ እኔ በጣም ደህና ነኝ፣ አልሐምዱሊላ። ከሰሞኑ በአቡሽ ጉዳይ ላይ በሚቻለው ያቅማችንን እንቅስቃሴ እያደረግን እንገኛለን። ግን ያም ሆኖ በቂ የሚባል መረጃ እየደረሰን አይደለም። እንግዲህ አይታችኋል። የሆነ ነገር ደረስን ስንል መንገዶች እየተዘጋጉብን ይገኛሉ። ግን ያው ተስፋ አንቆርጥም እኛ የአቅማችንን እያደረግን ነው። በተደጋጋሚ ደግሞ ለምንድን ነው ለመንግስት ወይም ደግሞ ለህግ አካል ማታመለክተው ምናምን ብላችሁኛል። ከዚህ በፊት የእሱ ወንድምና እህቶችን እህቱን አመልክተን አስይዘናቸው ነበር። ግን በምን አይነት መንገድ እንደሆነ ባላቅም በባሱ እየተፈቱ ነው። ስለዚህ አሁን መድከም ነው የሆነብኝ እና ያን አላስፈላጊ ነው ብዬ አላሰብኩም። ምክንያቱም በተደጋጋሚ እንደዚህ አይነት ነገሮችን አድርገን የተለየ ነገር አላመጣንም። እንግዲህ እንደሚታወቀው እንደነገርኳችሁ የጡረታ የወጣ ፖሊስ ነበረ። ምናልባት እሱ ነገር እያገዘው ከሆነ እዛ አካባቢ ላይ በጣም ብዙ ሰዎችን የሚያውቅ ከሆነ ምናምን ነገር ከሆነ ብዬ አስብ ያለው እንደኔ ማለት ነው። ልክ ላልሆን እችላለሁ። በእርግጥ ግን የምንችለውን ያህል ሞክረን ነው አሁን ላይ በራሳችን መንገድ እየፈታ ነው ያለ ነው ማለት ነው። እና ዛሬ ደግሞ ያየለ ሚስት ጋር ማለት ሚስት ባለፈው ያያችዋት እዚህ ላይ እንደ ቅምጥ ምናምን ያስቀምጣት ናት ግን ትክክለኛ ሚስቱ ጋር ሄደን ዛሬ ስለ ሁኔታው ምናምን ነገር አውርተናት እንድታግዘን እንጠይቃታለን ብለን ወደ እሷ ጋር ጉዞ ጀምረናል። ግን ደግሞ ማታግዘን ከሆነ አንዳንድ መረጃዎችን እነግራታለን ብለን እናስባለን። ያው እንግዲህ ዝም ብላ በቀላሉ ልታወራለን ስለማትችል ማለት ነውና እንደዚህ አይነት ቴክኒክ እንጠቀማለን ብለን አስበናል። እንግዲህ እዛ የሚፈጠረው ነገር አብረን የምና ይሆናል። ደግሞ በአጋጣሚ ሆነው በጣም ብዙ ሰዎች ሪፖርት እያደረጉ ነው ቻናሉ ላይ እና የመዘጋት ፕሮባቢሊቲ ሊኖረው ይችላል። እና ስለዚህ እንዳይዘጋ እናንተ ማድረግ ትችላላችሁ። ልክ ቪዲዮን ስትጀምሩት ሁላችሁም ላይክ እያደረጋችሁ ብትጀምሩት ቢያንስ ብሎክ ያደርጋል ማለት እነሱ ሪፖርት ሲያደርጉ፣ በጣም ደግሞ እዚህ ጋር ኢንጌጅሜንት ካለው በጣም ብዙ ሰዎች ላይክ የሚያደርጉት ከሆነ ላይክ እና ሼር የሚያደርጉት ከሆነ ያነሳባቸዋል ማለት ነው ሪፖርት የሚያደርጉት ነገር እና አት ሚኒመም በዚህ መተባበር ትችላላችሁ። እና ለመተባበሩኝ ሰዎች ደግሞ በአጠቃላይ አመሰግናለሁ ማለት ፈልጋለሁ። ወደ ቪዲዮ እንግዲህ ተመልካቾቻችን ደርሰናል። እንግዲህ ከዚህ በኋላ እሷን እያናገርን ምናምን ነገር የሚፈጠረውን ነገር የምናይ ሆነል። ሰላም ነው። መግባት ይቻላል? አይ የተወሰነ ነገር ለማውራት ፈልገን ነበር። ዘመድ ነው። የባለቤትሽ ዘመዶች ነው ከአዲስ አበባ ነው የመጣ ነው፣ እና አንዳንድ ነገሮችን ለማውራት ነበር። እሱም እስኪመጣ ድረስ የለም መሰለኝ። ቲንክስ እንደውለት አልነበረም። ካሜራ አለ እና አጎታችንን ስናገኘውማ ትንሽ ሰርፕራይዝ መሆን አለበት እንጂ አይመስልሽም? ቤተሰብ ማለት ምንም የነገረኝ ነገር የለም። ችግር የለውም። ካሜራውን አስጠፋሁን? እሱ ስለሌለ ማለት ነው። ችግር የለውም። አይ እሱ እኛን ነው የሚይዘው ሳይሆን፣ በቃ ለቤቱም አያስፈልግም። ችግር የለውም እሱ። ችግር የለውም እሱ

እኔ ቤተሰቦቼ እራሱ አላውቅም። አይደለም ክያን ነው በደንብ በምታውቋት አይን ከዚህ ትመጣለች አይደል? ክያን አውቃችሁ ደግሞ ትንሽ ይከብዳል ይሆናል። እየነገረሽ አይደለም ማለት ነው። እኛም ከእኔም አሁን እንደምታየኝ ከረዥም ጊዜ በኋላ እያገኘሁት ስለሆነ ነው ትንሽ ግር ብሎኝ። ወልዳችኋል። ልብ እየጠየኩት ና ሰላም ነው በተረፈው

አቡሽት ነው የደውላችሁ ቢሆን ሁለቱም ተዘጋጅተው ይጠብቋችሁ ነበር። እንግዲህ ያው ድንገት ነው የማይመጣችሁት። እንግዲህ አቡሽ ስልኩ ይሰራል፣ ያቡሽ ስልኩ ይሰራል ስላልሆነ ነው። አላውቅም እሱን እንግዲህ ስልኩ ይሰራል። ስልኩ ነው ነው እና በዚህ ሶስት አራት ዓመት ውስጥ ባለቤቶች በጣም ብዙ ወንጀሎችን እየሰራ እንደነበር ታውቂያለሽ? እህ? ብዙ ወንጀሎችን እየሰራ እንደነበር ታውቂያለሽ? የኔ ባለቤት? እህ? እንዴ? እየቀለድክ ነው? ዘመድ ምን አላልከም እንዴ አሁን ደሞ ስለ ወንጀል ልታወራን የመጣኸው? እና ዘመድ እኮ ወንጀል የሚሰራ ዘመድ ካለ? ይቅርታ በመጀመሪያ ግን ስምህን ብትነግረኝ ወይስ ማንነት እናንተ ብታሳውቀኝ? ወደ ጉዳያችን ስንገባ ባለቤትሽ በጣም ብዙ ወንጀሎችን ሰርቷል። ብዙ ጥፋቶችን አጥፍቷል። ለዛ ደግሞ ማለት ነው በጣም ትልቅ የሆነ ቅጣት ይጠብቀዋል። ከመድረሱ በፊት እኔም እንደ ቤተሰብ እንደ አጎቴም ስለማየው ሁኔታዎችን እኔና አንቺ ማስተካከል የምንችለው ነገር ስለሆነ አውርተን ብትመስተካከል መገኘት ተሳስተን የመጣው ምንም የተሳሳቱት ነገር የለም። አንቺ የማታውቂያቸው በጣም ብዙ ነገሮች ስለ እሱ ነው ያውቃለሁ። ስለ እሱ ነገር ደግሞ ማወቅ የምችለው ደግሞ ጥሩ መልካም ሰው እንደሆነ ነው የሚታወቀው። መልካም ለአንቺ ብቻ ነው ኢቭን ልጄ ብሎ ላሳደገው ልጅ እንኳን መልካም አይደለም። እሱን ታገርሽ፣ እሱ ነው ኃጢያቱን ወንጀሉን እንድንደብቅለት። እኔ እኮ እንደ ቤተሰብ እያየሁት ስለሆነ ነው። አሁን እዚህ ጋር ላጠፋው ስህተት ምናምን ነገር፣ ቀለል ያለ ነገር ቅጣትን እንቅጣው እያልኩሽ ያለሁት አለበለዚያም እኔ ጋር ባለው መረጃ መሰረት ማለት ነው፣ ዘብጥያ 15 20 ዓመት ነው። ምን ነገር ነው ማለት ነው። አንቺ ራስሽ ይዋጥልሽ ነገር ስታወሪ እንዴ? ለምን አይዋጥልኝ? እሺ ብለሽ እየተወራልሽ ነው እና እንዴት አልተናነቀሽም ግሮሮሽ? ወንጀለኛ እኮ ብቻ እሱ አይደለም እኮ እሷም ጭምር እኮ ነች። አቡሽ ላይ ያላደረጋችሁት ለእያንዳንዱ ነገር ፍርድ ቤት እንደምገትራችሁ በዚህ አጋጣሚ ልነግርሽ አቡሽ ምን ሆነ አቡሽ እኮ አለ አለ አገታችሁት አለ አዎ አ አይደለም ማን ነው ያገታው ደግሞ አቡሽ በራሱ ፈቃድ መጥቶ ገብቶ ወይ ሳይደውሉላችሁ ቆይቶ ይሆናል እንግዲህ ይኸውልሽ ትሰሚኛለሽ አንቺም ባለቤትሽም በዚህ ነገር ላይ ሁለታችሁም ተጠርጣሪ ናችሁ ሁለታችሁም ደግሞ ጥፋተኛ ናችሁ ስለዚህ ተገቢ የሆነ የሆነ ቅጣት ከመስጠቴ በፊት እንደ ቤተሰብ ስለማሰባችሁ እዚህ ድረስ መጥቼ እዚህ ድረስ ከአዲስ አበባ እዚህ ድረስ ሞጆ ድረስ መጥቼ ሁኔታውን እንዲስተካከል እየለፋው ነው ያለሁት። ስለዚህ ይህንን ተረድተሽ ምንም ሊገባኝ አልቻለም። ምንድን ነው ያልገባሽ? የምታወራው ወሬ በሙሉ ዝባዝንኬ ነገር ምንም ነገር እየገባኝ አይደለም። ምንድን ነው የምታወራው? እንግዲህ ያው ቆይተኛ የሚቀሰቅሱት እዚህ ምንም ወንጀልም ወንጀለኛ ምናምን የሚባል ነገር የለም። ምንድን ነው አሁን ልጠይቅ ነው የመጣው ወይስ ሌላ ነገር ልታወራ ነው? ሽ የትናገታችሁ ትንገሪ ጭራሽ ጊዜ መፍየት አ አንዱ ደግሞ ታግቷል ያለ ነገር ማውራት አልፈልግም። ማነው አቡሽ? ታግቷል ያለ ባለቤትሽ። ወዴት ነው የታገተው? ወሬ ይህን አታውራሽ። እሱ ለም ነገር የሚያደርገው ነገር የለም አሁን እንደውም ሲጀመር ቤትን ገብታችሁ እንደዚህ ነገር ማለት ማችሉም። ወንጀለኛ በደንብ እንችላለን። አምኗል ወንጀለኛ። አንቺ ደግሞ ተባባሪ ነሽ። ነገር የለም ይሰማኛል። እሺ፣ ከምትታሰሪ ብታምኝ ነው ባለቤትሽ፣ ይሻላል አይደል? ይሄኛውን አግቸዋለው እነዚህ ደግሞ ቅንብር ፎታችሁን ወደዛ ውሰደው። እሺ ፍርድ ቤቱ ነው። ከሱ ጋር ጨርሳ ነገር ገና ብዙ ምንም ነገር ነው። በጣም ብዙ ነገር፣ ምንም ነገር አታቁም ማለት ነው በቃ

አቡሽን የለም፣ አቡሽ አብረው ናቸው። አቡሽን አብረው ናቸው። ሙጡና ደውሉና አግኛቸው ማለት በፈለገበት ሰዓት ይምጣ፣ በፈለገበት ሰዓት ይውጣ። ምን አገባችሁ እናንተ? እናንተ ስለመጣችሁ ባለሆነ ስለመጣችሁ ልደውልለት፣ ደውላችሁ መምጣት እናንተ ፋይዳ ባለቤትሽ እስካሁን በሰራው ነገር በቂው ነው። ባለቤትሽ ምንም አይነት ወንጀል አይሰራም። ስለሱ ምን አይነት ምንም ነገር ነው። ወንጀሉን የምናቀልለት ነገር ንብረትን የፈለገው ንብረት ፈልገው፣ ግን ፈርዘር ብዙ በሙሉ ንብረት እኮ የባለቤቴ ነው አይደለ? ማን ያለሽ እንደዛ ነው? ወራት ያቁሽ ነው። እናንተ ናችሁ። ከስድስት ዓመት በፊት የተሳሳተ መረጃ ይሄ እኛ የምንለፈው ባለቤትሽ ወንጀሉ እንዲቀልለት ምክንያቱም ለምን እንደሆነ ታውቂያለሽ። አቡሽን ከመለሰልን ቢያንስ ሰው አስፈራርታችሁት። አቡሽን ከመለሰልን ነገር ለእሱ ብለን ነው እዚህ ያዝነው ነው። ዛሬ ማናችሁንም አልፈራምሽ። በደንብ በደንብ እንድትፈሪ ነው የማደርግሽ፣ ስለማታውቂ አንደኛ ነገር ባለቤትሽ በቂ መረጃ አለን ባለቤትሽ ላይ ላጠፋው ነገር ምንም ነገር አያጠፋም እሱ። ችግር የለውም እሱ። ዘመድ ላይ ነገር የሚያደርገው ነገር የለም። አቡሽን እንኳን ይዘነው እያኖረን እንዴት እንደምንም ጥቅም ነው ለራሳችሁ፣ ለገዛ ራሱ ይነግራችኋል። እንደዛ አድርገሽ ስላሳደግሽው ነው እሱ እንደዛ እንዲሰሙ ይችላሉ። በዚህ ልክ ስለሰጥሩ ነገር ነው። በፍጹም ያወራ የማይችል ምግብ ተርቤ ምግብ እንኳን የጠየቅኳት ከለክለኛ ልጅ ነው። ማን ነው? የትኛው አቡሽ ነው እንዲህ የሚለው? እኛ ጋር ያለው አቡሽ? ኧረ እባክሽ፣ ይሄ የተሳሳተ መረጃ የምትሰበስቡትን ነገር አቁሙ። አሁን ምፈልጊ ከሆነ ምን ፈልጋችሁ መጣችሁ? ለራሳችሁ የፈለጋችሁት ነገር አለ። ምፈልጊ ከሆነ የምታቂው ነገር ንገሪ፣ እኛም ጉዳዩን እንጨርሰዋለን። አለበለዚያ ግን እዚህ ጋር በጣም ብዙ መረጃዎች አሉ ላሳይሽ፣ ይችላል ባለቤት ባለቤትሽ በጣም በቀላሉ ወንጀሉን ሲናዘዝ ምናምን ነገር የሚጠቁም ነገር ማለት ነው። እንደነገርኩሽ እኛ ሚዲያ ላይ ነው፣ እያንዳንዱ ያንዳንዱ ንቅስቀሳችን በካሜራ የታጀበ ነው። ስለዚህ ለእያንዳንዱ ነገር መረጃ ያለን ካሜራ ላይ ተቀምጠ እና ካሜራውን አላስጠፋህም። አይጠፋም ሲጀመር አይጠፋም። አስፈራርታችሁ ምን ምን ለማውሰድ ነው የመጣችሁት? ምን አላችሁ? እሺ አስጠፋልኝ ካሜራውን። አይጠፋም ደግሞ እንኳን ምንድን ልጅ አስፈራርታችሁ ባለቤቴን አስፈራርታችሁ ምን ልትወስዱ ነው? ልጄ ልጄ እያልሽ ይኸው ወስደሽ ገደል ከተትሽ። ምንም ገደል አልገባም አገታችሁት። ቤት እየኖረ ነው ጥሩ ሕይወት እየኖረ ነው ጥሩ ሕይወት የባለቤት ሰመሻ ባለቤትሽ ከተማ ሁልጊዜ ወደ ወደ የሚመጣው ውሽም አስላለች ረቶፋ በቲቪ ክፈትላት፣ በቲቪ ክፈትላት። አሁን አንቺ የዚህ ነው ትቆረቆሪለት ልጅ

ከወንድሙ ጋር ሲጣላ ነው ቪዲዮ አይደሽ? ከወንድሙ ጋር ሲጣላ ነው። ሚስትህ ምን አጎደለችብን እንደ ነው። ከተማ ለውሽም ምን ይዘው እያለሁ ነው ይዘምሩ ይታይሻል አይደል? አሁን ለዚህ ሰው ነው የተቆረቆርሽለት ያለሽው። ይሄንን ነገር ማሳየሽም እንዴት ያደረገ ነው። በሚገባ ነው። ይኸውልሽ እስካሁን አጠፋችሁት ነገር እንደጠፋ ነው። ምንም ማስተካከል ወደኋላ መመለስ ምናምን ነገር ቃል እንደምን ወደኋላ መለሰን የምናስተካክለው አንዳችም ነገር የለንም። ግን ደግሞ አንድ ማስተካከል የምትችው ነገር አለ፣ አቡሽን ማስመለስ። በዚሁ ከቀጠለ እየደበደበው ይልጅ ይሞታል። ከሞተ ባለቤትሽን በነፍስ ማጥፋት ይከሰሳል፣ አንቺም በተባባሪነት ትከሰሻለሽ። ስለዚህ አንቺ ምንም ላላደረሽው ነገር ዘብጥያ መውረድ የማትፈልጊ ከሆነ እንድትተባበሪ እንፈልጋለን። በዛ ለቤት ተመጀምሮ ነው፣ ይሄን ያረጋው ሰው ሁሉ ነው ያደረጋው። ከሞጆ ተነስቶ አዲስ አበባ ሄዳል አይደል? ይሄዳል እህቱ ጋር እህቱ ጋር በወራ እንደ ያረለም በአመት አንድ አይመጣ፣ ሁልጊዜው ሽማው ጋር ነው የሚመጣው። እየሰማሽኝ ነው። ስለዚህ በዚህ ልክ አንቺን እያጨበረበረ ነው። ስለዚህ ለዚህ ሰውዬ እየተቆረቆርሽ አንቺ ምንም ባላጠፋሹ ነገር እስር ቤት ገብተሽ እንድትበስብሽ ያንፈልግም። ይሁንሽ እሱም እኔም እናትሳለን። ስለዚህ እሱም በማሰብ ነው እዚህ መጥተን እየነገርንሽ ያለ ነው። ስለዚህ እኛ እየነገርንሽ ያለውን ነገር ከቁም ነገር ቆጥረሽው ሁኔታውን እንድታስተካክይ እየነገርንሽ፣ እኔን ደግሞ መጠራጠር ይዘሽ ከሆነ ባለቤትሽ ጋር ደውለሽ ማረጋገጥ ትችያለሽ። ከፈለግሽ ጣስታሹ ማውራት ትችያለሽ።

ምንድን ነው ቆይ ለምንድን ነው ቢኖር እስከ ግንደውል እንትን ስላለ ትኛ መጣለ ሽ ከዚያ በፊት ግን ማለት ነው አንድ እንድታውቂ የሚፈልገው ነገር አሁን የነገርኩሽ ነገር በጣም ትልቅ መረጃ ነው፣ አይደለ? ለአንቺ በምላሹ እንድትተባበር ይንፈልጋሉ። አሁን የምታስበው ስለማን ነው? ስለ መረጃ ካሳየሽ በኋላ ምን እሺ የእኔ አሁን ቆይ፣ የእኔ አሁን ስለ አቡሽ ታወራለህ፣ እንደ እኔ ስለ ባለቤቴ እያየሁ እዚህ ጋር አየሽ። አየሽ እራስሽ ሲሆን እንደዚህ ነው የምትሆኝው። አየሽ፣ ግን እዚህ ጋር የሚበላሽው የሰው ህይወት ነው፣ የአቡሽ ህይወት ነው። እየተበላሸ ያለው የእነ ኪያ ህይወት ነው እየተመሰከው። አጣሪ ቆይ። አይ ታጠራው ቆይ፣ ጠርተሽው ማውራት ይሻለሽ፣ እየፈለግሽው ነው ሄሎ ይኸውልህ፣ ፈልጌ ነበር አሁን እንድትመጣ በሰላም ነው። አስቸኳይ እንድትመጣ ፈልጌ ነበ እባከን ቶሎና፣ እሺ። ቶሎና፣ እሺ። እንግዲህ ሲመጣ መታጣሪ ያለ ምንም መረጃ ያደረገው ነገር በመረጃ ነው ታዩሽ። ምንም አይነት የፎቶ ኤዲቲንግ ፎቶሾፕ፣ ምናምን ምንም አይደለም። እንዴት እንደዚህ አደረገ? እንዴት ሊያደርግ ቻለ? እንዴትስ እንደዚህ ሆነ? ይሄ ትክክለኛ ማንነቱ ገና እኔ ከሱ ከአንደበቱ መስማት አለብኝ። አሁን አንቺ የምታነቢው ምን ያህል ማለት ነው? አንደበቱ መስማት አለብኝ ከአንደበቱ። አሁን ስለ አንቺ ነው እንዲህ ምን አገባኝ። አሁን ስለ ሌላ ስለ ራሴ እኛም ስለ አንቺ አንቺ ስለ ራስሽ የምታስቢው ከሆነ እኛም ስለኛ ነው እናስብ፣ እንደ አንቺ ልክ እንደ አንቺ አንድ ነገር። ስለ አቡሽ ታወራለህ እንዴ? እባክህን መጀመሪያ እሱ ይምጣና ያውራኝ፣ ከዛ ስለ አቡሽ ትጠይቀኛለህ። እሺ፣ ስለ አቡሽ የአቡሽን ስም አትጥራ። ስለዚህ አሁን እሱ ከመምጣቱ በፊት እኛ ነው ለምን እዚህ ወጪ ብዬሽ፣ እስኪ ሲዋቸው ዐይኑን እያየሁ፣ አያስፈላጊ አይደለም። አይነግራትም። እራሷ ጠይቀው፣ እራሱ ቀስ እያለ ይመልስላት። ምንም ነገር አይሰካልሽም። አሁን እራሱ አሁን አንተ አሁን አፈን ዘጋሽ። በቃ እሺ፣ ይበቃሃል። ምድርጋው ውጣ፣ ውጣ። በቃ ነው እንዴ? በቃ ታዲያ መጀመሪያ እነግርሻለሁ። ይኸውልሽ አንድ እንድታቂ የምፈልገው እኔ ከአንደበቱ መስማት ነው የምፈልገው። ቀድሞ እሱም ወንጀለኛ ነው፣ ችግር የለውም። ይነግርሻል፣ እርግጠኛ ነኝ፣ አይዋሽሽም። አንተ ስርአት ይኑረኝ። አይኖረኝም ስርአት። በቤት ገብተህ ዝም ብለህ እንደፈለግ ማውራት አችልም። እሺ፣ እኔ ራሱ በስነ ስርአት ነው እያወራው ሻል። አሁን ባለቤትሽ ይምጣና ጠይቂው፣ ከዛ ውርደቱን ከዛ በኋላ ደግሞ ስልካችንም ከአስፈላጊ ከሆነ እንሰጥሻለን፣ ደውዪልን። አቡሼት እንዳለ ንገሪ። ይኸውልሽ በቃ ሲጀመር ከእንደዚህ አይነት ሰው ጋር ማውራት አይጠበቅም። ነገ እንመጣለን። ቢያንስ ትንሽዬ ይ ነገር እንድትነግሪኝ እንጠብቃለን። እንግዲህ ከጨለማ ውስጥ እንዳወጣሁሽ አድርገሽው። ታዲያ እሺ። አሁን ካላስቸገርኩት፣ ነገ እባክህን። እሺ ግን አንድ ነገር እንድትተባበሪ የሚፈልገው በቃ እየመጣ ነው። አንድ ነገር ግን እንድትተባበሪ ይፈልጋል። ምን ይኸውልሽ፣ ባለቤትሽ ይመጣል። ማድረጉን የእውነት ከሆነ ከነገረሽ የኔ ውለታ እንዳለብሽ እንዳትረሽ፣ እሺ? እውነት አድርጎት ከሆነ ነው ያሳየዋለሁ። ምን እንደማስደርገው ነው እኔ የማውቀው። የአዲቃ ላይ የደበቀበትን ቦታ ነው የምናገርለት። እንዴት እንደማደርገው ነው እኔ የማሳየው ኖ